ምልምል የመከላከያ ሠራዊት አባላት የተረከቡትን ሰንደቅ ዓላማ ከፍ አድርገው እንዲያስቀጥሉ የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ አሳሰቡ። በደቡብ ጎንደር ዞን ከተለያዩ ወረዳዎች መከላከያ ሠራዊትን ለመቀላቀል የተመለመሉ ወጣቶች ሽኝት ተደርጎላቸዋል። አለምነሽ ንጉሴ የሀገር መከላከያ ሰራዊትን ለመቀላቀል ተመልምለው ሽኝት የተደረገላቸው ወጣቶች መከላከያ ሰራዊትን በመቀላቀላቸውም ደስተኛ መሆናቸውን በማንሳት የሀገርን ሰላም ለማስጠበቅ በርትተው እንደሚሰሩ ገልጸዋል። በመጀመሪያ ደረጃ ምልምል በመሆኔ ለሀገር መከላከያ ሰራዊት ተምኖ ወደዚህ መንጣቴ በጣም ደስተኛ ነኝ። ሲቀጥል ደግሞ የሀገር መከላከያ ሰራዊት ተመረቂዎቼ ወደ ሀደር እንደምቀላቀላቸው በጣም ሙሉ ተስፋ አለኝ። ሀላፊነቴን በቁርጠኝነትና በጀግነኝነት እንደምዋጣ እርግጠኛ ነኝ። ሀገራችን ወደፊት እንደምናጠራት ና ከትልቁ ሀገሮች ጋር ከአያላን ከሚባሉት ሀገሮች ጋር እንደምትመደብ ሙሉ ተስፋ አለኝ። ሀገር መከላከያ በመሆኔ ደስ ብሎኛል። ከዛም አልፎ በቃ ከማስሰልጠኛ ወጥቼ ሀገሬን ለመጠበቅ በቃ ዝግጁ ነኝ። ሀገሬን ትልቅ ደረጃ እንድደርስ እፈልጋለሁ። እንደማደረሳትም እርግጠኛ ነኝ። ማለት ከሁሉም ሀገር በላይ ሆና እንድትጠራ እፈልጋለሁ። ለወጣቱም ማስተላልፈው አንድነትን ቢመርጥም ደስ ይለኛል። በሽኝት ፕሮግራሙ ተገኝተው ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪውን መንግስቱ ምልምል የመከላከያ ሠራዊት አባላቱ የተረከቡትን ሰንደቅ ዓላማ ከፍ አድርገው እንዲያስቀጥሉ መልእክት አስተላልፈዋል። የሃይማኖት የቋንቋ ልዩነት ሳይበግራቸው ውድ ሀገራቸውን ጠብቀው ያቆዩት ኢትዮጵያውያን ይህንን ታሪካቸውን ለመድገም በየአካባቢው በጽናት እየታገሉ ይገኛሉ። ከምንም በላይ ደግሞ ጀግናው የሀገር መከላከያ ሰራዊት ኢትዮጵያን ትናንትናም ዛሬም ነገም አንድ ሁና እንድትቀጥል ዳር ድንበሯ ተከብሮ ለትውልድ እንድተላለፍ ክቡር መስዋዕትነት እየከፈለ እዚህ አድርሰዋልና፣ ዛሬም ደግሞ እናንተ የዚህ ተቋም ባለቤቶች፣ የነገ ባላደራዎች ሆናችሁ በዚህ አጋጣሚ ይህንን ባንዲራ ለመረከብ ከፊታችን ስለተገኛችሁ በድጋሚ እናመሰግናችኋለን። ከራሱ በፊት ሀገሩን የሚያስቀድም የሀገር ታዛዥ መከላከያ ተቋም ነው ያሉት የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ አንድነቷ የጠነከረ ሀገርን አስጠብቀው ለማስቀጠል አደራ እንዳለባቸው ተናግረዋል። ወታደር ያለው ሀገር ማለት ሀገር ያለው ትውልድ ማለት ነው። ትውልድ የሚኖረው ሀገር ሲኖር ነው። ሀገር እንዲኖር ደግሞ የሀገር መከላከያ ሰራዊት ያስፈልገናል። ትናንትም ኢትዮጵያዊ ናችሁ ነገም ሙሉ ሕይወታችሁን ለኢትዮጵያ በመስጠት ኢትዮጵያ ሉዓላዊነቷና አንድነቷ ተጠብቆ እንዲኖር ወስናችሁ በለጋነት እድሜ ሀገራችሁን መስላችሁ የተቀላቀላችሁ ጀግና ልጆቻችን፣ ጀግና ወንድሞቻችን ናችሁና ክብር ይገባችኋል። የሀገር መከላከያ ሰራዊትን የተቀላቀሉ ወጣቶች የሀገርን ሉዓላዊነት ከፍ ማድረግ እንዳለባቸው ዋና አስተዳዳሪው አሳስበዋል።